ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ የአፍ ጤና ወይም ደግሞ የአፍ ውስጥ አጠቃላይ ጤና ከእንቅልፍ ጋር ወይም ደግሞ በቂ እንቅልፍ ከማግኘት ጋር ምን አይነት ግንኙነት አለው፣ በዚህ ዝግጅት እንነጋገራለን። በነገራችን ላይ በጣም ብዙ ሰዎች በተለያየ ምክንያት የእንቅልፍ እጦት አላቸው ወይም ደግሞ እንቅልፋቸው ይረበሻል። እንቅልፍ በጣም ለሰው ልጅ በጣም እጅግ አስፈላጊ ነው። ሰውነታችን የሚያርፍበት ክፍለ ጊዜ በተለይ ደግሞ የነርቭ ስርዓታችን የሚነቃቃበት ራሱን የሚያስተካክልበት እንደዚሁም ደግሞ ጭንቅላታችን የሚያርፍበት ክፍለ ጊዜ ነው። እንቅልፍ በጣም ለሰው ልጅ እጅግ በጣም አስፈላጊ ነው። የሰውነታችን የድካም መንፈስ እንዲነቃቃ እንደዚሁም ደግሞ በቂ የሆነ በሰውነታችን ውስጥ የተለያዩ ሆርሞኖች እንዲሁም ኬሚካሎች እንዲዘዋወሩ የሚደረግበት ክፍለ ጊዜ ነው። በተለያየ ምክንያት ሰዎች እንቅልፋቸውን ሊያጡ ይችላሉ። የእድሜ ምክንያት ሊሆን ይችላል። የአልኮል ምክንያት ሊሆን ይችላል። እንደዚሁም ደግሞ የተለያዩ ሕመሞች ሊሆኑ ይችላሉ። እነዚህ ሕመሞች ከፍተኛ የሆነ የአፍ ውስጥ ወይም ደግሞ የጥርስ ላይ ጤና ችግር ወይም ደግሞ እክል ያስከትላሉ። በቂ እንቅልፍ አለማግኘት ራሱን የቻለ የሳይኮሎጂ ወይም ደግሞ የስነ ልቦና ጫና ያሳድራል። እንደዚሁም ደግሞ በቂ እንቅልፍ አለማግኘት ብዙ የጤና ችግሮችን ያስከትላል። የደም ግፊት፣ ስኳር፣ የልብ ችግር እንደዚሁም ደግሞ ስትሮክ የመሳሰሉ ችግሮች፣ እንዲሁም ደግሞ እንደ ውፍረት ያሉ ችግሮች ከእንቅልፍ ማነስ ጋር ተያይዞ ይከሰታሉ። እንደዚሁም ደግሞ የአንጎል ስርዓታችን መቃወስ የእንቅልፍ ፍጥረት ሊያስከትል ከሚችለው ነገሮች መካከል ነው። እንቅልፍ አፍ ውስጥ በጣም ትልቅ የሆነ ተጽዕኖ አለ። በተለይ በቂ እንቅልፍ አለማግኘት ወይም ደግሞ ኢንሶሚኒያ ብለን ምንጠራው ወይም ደግሞ በቂ የሆነ አዴኩዌት ያልሆነ እንቅልፍ መተኛት በሰውነታችን ውስጥ እንዲሁም ደግሞ በአፋችን ውስጥ የሚያስከትለው ችግር አለ። በተለይ እንቅልፋቸው በተለያየ ምክንያት የሚረበሹ ሰዎች የዴንታል ኬሪስ ወይም ደግሞ የጥርስ መቦርቦር፣ የድድ መሸሽ እንደዚሁም ደግሞ የገም ዲዚዝ ወይም ደግሞ ድድ የጤና ችግር ይገጥማቸዋል። እንደዚሁም ደግሞ በተለያየ ምክንያት በተለይ የቲኤምጄ ወይም ደግሞ ቴምፕሮ ማንዲቡላር ጆይንት ወይም ደግሞ የመንጋጋ መገጣጠሚያ ህመም ሊከሰትባቸው ይችላል። እንደዚሁም ደግሞ የጥርሳቸው የመርገጫ ክፍል በጣም ፍላት ሊሆን ይችላል። እንቅልፍ የሚያጡ ሰዎች ወይም ደግሞ እንቅልፋቸውን ሰዎች በተለያየ ምክንያት ሊያጡ ይችላሉ። የመጀመሪያው ማንኮራፋት ወይም ደግሞ ኦብስትራክቲቭ ስሊፕ አፕኒያ ያላቸው ሰዎች ናቸው። እነዚህ ኦብስትራክቲቭ ስሊፕ አፕኒያ ያላቸው ሰዎች የአንገታቸው ወይም ደግሞ የጉሮሯቸው ሶፍት ቲሹ ወይም ደግሞ ስጋ በጣም መብዛት፣ እንደዚሁም ደግሞ በተለይ ሌሎች የጤና ችግሮች መኖር ኦብስትራክቲቭ ስሊፕ አፕኒያን ሊያመጣ ይችላል ወይም ደግሞ ሊያስከትል ይችላል። የታችኛው የመንጋጋ አጥንታቸው በጣም ትንሽ መሆን፣ በተለይ ሕጻናት አፍንጫቸው ውስጥ የሚበቅሉ የተለያዩ ስጋዎች ወይም ደግሞ ናዛል ፖሊፕ ብለን የምንጠራቸው፣ እንደዚሁም ደግሞ ሴፕተም ወይም ደግሞ የመሃል የአፍንጫ አጥንት መጣመም ማንኮራፋት ሰዎች እንዲኖራቸው ወይም ደግሞ በቂ የአየር ዝውውር በደማቸው ውስጥ እንዳይኖር ሊያደርግ ይችላል። ይሄ በጣም በተለይ ህጻናት ላይ እንደዚሁም ደግሞ አረጋውያን ላይ ቶሎ ቶሎ መንቃት፣ በበቂ ሁኔታ እንቅልፍ አለማግኘት፣ ማንኮራፋት፣ እንደዚሁም ከማንኮራፋት ጋር ተያይዞ የሚከሰቱ እንዲሁም ደግሞ አፋቸውን ከፍተው ነው ሰዎች የሚተኙት፣ በተለይ የሚያንኮራፉ ሰዎች እነዚህ ሰዎች የአፋቸው መድረቅ በተለይ የአፍ መጥፎ ጠረን እንዲከሰት የማድረግ እንደዚሁም ደግሞ የፖስቸር ወይም ደግሞ የፊት ገጽታ በጊዜ በተለይ ህፃናት ሲሆኑ ለውጥ ወይም ደግሞ አፋቸው ወይም ደግሞ ከንፈራቸውን መክደን በጊዜ ሂደት ማቃት እንደዚሁም ደግሞ የመንጋጋ አቀማመጣቸው እንደዚሁም ደግሞ የምላስ አቀማመጣቸው ለውጥ በጊዜ ሂደት ሊመጣ ይችላል። በቂ እንቅልፍ አለማግኘት፣ ሌሎች የጤና ችግሮች በተለይ እንደ ስኳር እንዲሁም ደግሞ የደም ግፊት አይነት ህመሞች ሰዎች በቂ እንቅልፍ እንዳያገኙ ሊያደርጉ ይችላሉ። እንደዚሁም በተለይ ከስኳር መምጋት ተያይዞ ኦቤሲቲ ወይም ደግሞ የውፍረት ችግር ሊኖር ይችላል። እነዚህ ችግሮች በተለይ ኦብስትራክቲቭ ስሊፕ አፕኒያ ወይም ደግሞ በቂ ያልሆነ የአየር ዝውውር እንዲሁም ደግሞ በድንገተኛ ሁኔታ የኦክሲጂን መቋረጥ ወደ አንጎል መከሰት ሰዎች እንዲያንኮራፉ እንደዚሁም ደግሞ ጥርሳቸውን እንዲያፋጩ ሊያስገድድ ይችላል። ከዚህ ጋር ተያይዞ በተለይ የስኳር ህመም ያለባቸው ሰዎች እንዲሁ ውፍረት ወይም ደግሞ ሌሎች የጤና ችግሮች ካሉ የማንኮራፋት ሁኔታዎች ሊኖሩ ይችላሉ። እነዚህ የማንኮራፋት ሁኔታዎች በተለይ በጣም ብዙ ሰዎች የሚያንኮራፉበት ምክንያት ከመተንፈሻ አካል ጋር ተያይዞ የሚከሰቱ ችግሮች ናቸው። እንደዚሁም ደግሞ በተለይ ይሄ ኦብስትራክቲቭ ስሊፕ አፕኒያ ሌሎች የጤና ችግሮችን በተዘዋዋሪ ያስከትላል። የደም ግፊት፣ የልብ ችግር፣ የኮሌስትሮል እንዲሁም ደግሞ ከዛ ጋር ተዛማች የሆኑ ችግሮችን በጊዜ ሂደት ሊያመጣ ይችላል። እንደዚሁም ደግሞ የአፍ ውስጥ የጤና ችግር ወይም ደግሞ እክልንም እንደዚሁ ያስከትላል። በቂ እንቅልፍ ቅድም እንዳልኳችሁ ያገኙ ሰዎች ብሮክስ ሊያረጉ ይችላሉ፣ ወይም ደግሞ ጥርሳቸውን ሊያፋጩ ይችላሉ። ጥርሳቸውን የሚያፋጩ ሰዎች አንደኛ የጥርሳቸው የመርገጫ ክፍል ፍላት ይሆናል፣ ወይም ደግሞ በጊዜ ሂደት እያለቀ ይመጣል። ከዛ ጋ ተያይዞ ሰንስቲቪቲ ወይም ደግሞ የህመም ስሜት ጥርሳቸው ላይ እንደዚሁ ሊኖር ይችላል። እንደዚሁም ደግሞ ቴምጄ ብለን ምንጠራ ወይም ደግሞ ቴምፖሮማንዲብላር ጆይንት ወይም ደግሞ የመንጋጋ መገጣጠሚያ ህመም ከሚከሰትባቸው ምክንያቶች አንዱ ነው። ይሄ በተለይ ሰዎች ጥርሳቸውን ለሊት ለሊት የሚያፋጩ ከሆነ ዛ ምክንያት ሰዎች የቴምፕሮ ማንዲብላር ጆይንት ዲስኦርደር ሊገጥማቸው ይችላል። ስለዚህ አንድ ሰው የእንቅልፍ እጦት ወይም ደግሞ ከእንቅልፍ ጋር የተያዘ ችግር ሲኖረው ቀጥታ የሆነ የአፍ ጤና ችግር ሊከሰትበት ይችላል። በተለይ ሰዎች በበቂ ሁኔታ ማይተኙ ከሆነ እንደዚሁም ደግሞ በጣም ፍሪኩወንት የሆነ ወይም ደግሞ ቶሎ ቶሎ ሌሊት የሚነቁ ከሆነ የአፋቸው መድረቅ ወይም ደግሞ አፍ መድረቅ ሊያስከትል ይችላል። እንደዚሁም በተለይ እነዚህ ሰዎች እንቅልፋቸውን የሚያጡት ወይም ደግሞ በበቂ ሁኔታ ማይተኙት ስለሚያንኮራፉ ከሆነ ወይም ደግሞ አፋቸውን ከፍተው ስለሚተኙ ከሆነ የአፋቸው መድረቅ በተለይ ዴንታል ኬሪስ ወይም ደግሞ የጥርስ መቦርቦርን ሊያስከትል ይችላል። እንደዚሁም ደግሞ በተለይ የስኳር ሕመም ሲኖር ከአፍ መድረቅ ጋር መጥፎ የአፍ ጠረን ማስከተል፣ የፔሪዶንታል ዲዚዝ ወይም ደግሞ የጥርስ ደጋፊ ወይም ደግሞ ገም ዲዚዝ ብለን የምንጠራው ችግር በጊዜ ሂደት የመከሰት እድል ይኖረዋል። ስለዚህ ሁልጊዜ እንደምለው አንድ ሰው የጥርስ ችግር ወይም ደግሞ የአፍ ውስጥ ችግር ከአፍ ውስጥ ምክንያት ብቻ ሊመነጭ አይችልም። ሌሎች ሲስተሚክ ዲዚዞች ወይም ደግሞ ሌሎች አጋላጭ ምክንያቶች ለዚህ ችግር ሊዳርጉ ይችላሉ። የደም ግፊት፣ ስኳር፣ ኦቤሲቲ ወይም ደግሞ ውፍረት ያላቸው በቂ እንቅልፍ የሌላቸው ሰዎች የአፋቸው ጤና ይታወቃል፣ ወይም ደግሞ የአፋቸው ጤና በጊዜ ሂደት ከፍተኛ የሆነ ጫና ውስጥ ይገባል። ስለዚህ እንደዚህ አይነት የጤና ችግር ያላቸው ሰዎች ፍሪኩወንት የሆነ ወይም ደግሞ በየጊዜው የሀኪም ምርመራ ማድረግ እንደዚሁም ደግሞ በጊዜ ህክምና ማግኘት በጣም እጅግ አስፈላጊ ነው። እነዚህ ህክምናዎች ካልተገኙ ወይም ደግሞ ያለውን ችግር በጊዜ መቅረፍ ካልተቻለ ሰዎች ጥርሳቸውን እንዲያጡ እንደዚሁም ደግሞ የስነ ልቦና ችግር ከጥርስ መውለድ ጋር እንደዚሁም ደግሞ ከመጥፎ የአፍ ጠረን ጋር ተያይዞ ሊከሰት ይችላል። እንደዚሁም ደግሞ ሌሎች የጤና ችግሮች የአፍ ጤና እንደዚሁ ሲታወቅ ሌሎች የሰውነት የጤና ችግሮች ደግሞ ይከሰታሉ። ከዚህ ጋር በተለይ የአፍ ጤና ጋር ተያይዞ በተለይ እርጉዝ የሆኑ ሴቶች ጊዜው ሳይደርስ ልጃቸውን መውለድ እንደዚሁም ደግሞ ማስ ማስወረድ እንደዚሁም ደግሞ የልብ ችግር እንዲሁም ደግሞ የደም ግፊት ችግሮች ከአፍ ውስጥ የጤና ችግሮች ጋር ቀጥታ ተዛማች እንደሆኑ የጥናት ውጤቶች ያሳያሉ።